ንዑስ ክርስቲያን የሚባል አለበኛ ንዑስ ክርስቲያን በክርስቶስ አምላክነት አምነው ባይጠመቁ እንኳን እየተማሩ ከሆኑ ንዑስ ክርስቲያን ይባላሉ። ስለ ክርስቶስ ብለው የሚሞቱ እዛ ጋር ያልደረሱ ድሪስቅያ ላይ ምዕራፍ አራት ቁጥር 73 እና 74 ላይ ያስቀምጠዋል። እምነታቸው ያመኑት ያ ምን ተብሎ ይጠራላቸዋል? ጥምቀት ተብሎ ይጠራላቸዋል እንደ ጥምቀት ይጠራላቸዋል ያንንም ማድረግ ስላልቻሉ ሞሮፍ ግን ፍትሐ እግዚአብሔር ነው አምነውታል አምነው ግን መጠመቅን አላገኙም የመጠመቅ እድልን አላገኙም እነኚህ ንዑስ ክርስቲያን ይባላሉ ማለት ነው ቢ አግኝተሽኛል ሰሚራ ማለት ለመጠመቅ አሁን ምንድን ነው የሚያስፈልገው? አምኖ ወይ ተጠቀመቀ ነው ወይ ዝም ብዬ ብጠመቅ ችግር አለ? ሁ ማለት ዝም ብዬ ማለት ነው ታምኛለ። እሱን አንቺ አይደለሽም፣ በቃ ማመን ታምኛለሽ። አማደ ሚስጥራትን እየተማርሽ ነው ለመምህር ክርስቶፎርስ ጋር እዛ ከዛ መሰለ የሰጠንሽ የተማርኩኝ ነው። ግን ትንሽ ችግር የለውም ያስተምሩሻል፣ ያለውን ሁኔታ አሁን ብሞት ምንድን ነው እሱ የሚለው። መኖራችንን ነው ዋናው። ብንሞት ግን ቅድም እንዳልኩሽ እነዚህ አይነት ነገሮች አፕን ቢያደርጉ ስርዓት ቤተክርስቲያን ምን ይላል? የእኛ አስተምሮ ምን ይላል? በክርስቶስ እያመኑ ተማሩ፣ ነገር ግን መጠመቅ አልቻሉም። ይህ ልትጠመቂ እየሄድሽ ብትሞች መንገድ ላይ ሳትጠመቂ እየሄድሽ ብትሞች፣ ወይንም ደግሞ የሚያጠምቅሽ ብታጪ፣ አምነሻል፣ አልጠመቅሽም። የት ነው መገቢው? ምንድን ነው የምትሆኝ? የሚለውን ኑስ ክርስቲያን ተብላችሁ ትጠራላችሁ። ንስ ክርስቲያን ከሆንሽ ደግሞ ምን ይለዋል? ይህንን እምነትሽ ያያመንሹ ማለት ነው እንደ ጥምቀት ሆኖ ይቆጠርልሻል። እንደ ጥምቀት ይቆጠርልሻል። ሜይ ቢ ቃል ስለከፈተው አንዴ ሱ እናንብበውና እውነትም ስላዘጋጀች እዛው ላይ ኔድና ወደ ቶፒካችን እንመለሳለን ማለት ነው። ስለ ጌታችን መከራን የተቀበለና ሰማዕት የሆነ ግን በእግዚአብሔር ዘንድ ደስ ይለዋል አለ የመንግስት አክሊልን መርጦለታልና ከዚህ ዓለም ፈጽሞ መለየቱም በቀናች ሃይማኖት ሆኗልና። ከእስልምና ወጥታችኋል፣ በክርስትናው ሃይማኖት ውስጥ ገብታችኋል። ነገር ግን እየተማራችሁ ነው፣ አልተጠመቃችሁም። ስለዚህ ያ መከራ መጥቶባችኋል። ታማችሁ ሊሆን ይችላል የሞታችሁት፣ ህመሙ መከራ ሆኖባችኋል። ወይንም ደግሞ ችግር ገጥሟችሁ መንገድ ላይ አደጋ ደርሶባችኋል። በዛ ምክንያት ለሞት ዳረጋችሁ ሳትጠመቁ ግን በሃይማኖት ውስጥ በዛ በቀና ውስጥ ናቸዋል። ንዑስ ክርስቲያን ቢታመም ይላል። ንዑስ ክርስቲያን አሁን ያልጠመቀው ቢታመም መከራንም ቢታገስ ምን ቢል፣ መከራውን ቢታገስ ስለ ክርስቶስ ስም ሲሞት በማን አምኖ ማለት ነው። ክርስቶስን አምኗል፣ ነገር ግን አልጠመቀም። ንዑስ ክርስቲያን ነው፣ ሙሉ ክርስቲያን አይደለም። በዚህ ውስጥ ባለ ሰዓት ላይ የቱ ጋር ነበርኩ ስም ሲሞት ሎክ አላህን ድና ያርገሻል። አላህ አምላክ እንዳልሆነ ጣዖት እንደሆነ አንድ ሰው ገብቶታል። በክርስቶስ ስም ውስጥ ሳለ ግን ክርስቶስ አምላክነትን አምኖ ቢሞት መከራው ስለ ጥምቀት ይሆነዋል። ምን ይላል? መከራው ስለ ጥምቀት ይሆነዋል። አደጋም ደረሰብሽ ታመሽም ሆነ ጥምቀትን እድል አላገኘሽም፣ በክርስቶስ ስም መከራን ተቀብለሻል። ሞተሻ መከራው ምን ይሆነዋል ይላል? ጥምቀት ይሆነዋል። መልካም ተስፋንና የዘላለም ህይወትን ያገኛል። ምንን ያገኛል የቀረውን ሰሚራ እጠይቃለሁ። ቀረውን ደግሞ ማመረም በውስጥ ስለዚህ የዘላለም ህይወትን ያገኛል ይላል። ስለዚህ ያንን ነው ጥምቀቱን ማመን አለብን። ጥምቀት ለድነት ያስፈልጋል። ያመነ የተጠመቀ ይድናል ስለሚል ማመን አለብን። ካመን በኋላ መጠመቅ አለብን። ነገር ግን ይህንን እድሉን ባናገኝ ሳንጠመቅ ብንሞትስ? ህመማችን ስቃያችን በክርስቶስ ስም ነውና ክርስቶስን አምነን ነውና እና ያ እምነታችን እንደ ጥምቀታችን ይቆጠርልናል ይላል መጽሐፋችን። እና ኑስ ክርስቲያን ውስጥ ትካትታላችሁ ማለት ነው ዘመዶቼ። ምንድን ነው የትም አሰሙም። እንደ አሁን ቤቱን የሞሉት በካፊር ነው። ከስር ያሉት እንዳለ ከስልምና ያወጡ ናቸው። ሶስቱ ተጠምቀዋል። ሶስቱ አልተጠመቁም። ኤፍናኖም ከእስልምና የመጣች ነች፣ በዚህ ዓመት የመጣች ነች። እሷ ደስ አይልም ሚስራ። ከጎንሽ አብራሽ ያለችው የተጠመቀች ነች። ቅኝ፣ አሁን ይኸውልሽ፣ ነጠላ ስትለብስ እንደዚህ እንዴት እንደምታምራ አየሻል። ይህንን ክብር መቼ ነው እኔ? ድፍረት ነው የገባችበት እኮ የተጠመቁ ነጠላቸውን ለብሰ ወይ

እነዚህ ውበቱን አየሽው ያለ የሚስራ ግን ያምራል አልበነጠላ የፍላን ሰላም በይን እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እንዴት ናችሁ ሁሉ ሰላም ነው እንዴት ነሽ አለ ይመስገን እየበረታሽ ነው ው ይመስገን አለ ነው ያው ዘመዶችሽ ሰብሰብ ብለውልሻል ከጎንሽም ከጎንሽም ከላይሽም ከበታችሽም

አክሽር በደንብ ነው መንጻፊላችሁ እግዚአብሔር የፈቀደ ቀን ደግሞ አንዴ እኛ ሁላችንም አንድ ላይ ሰብሰብ ብለን እግዚአብሔር ከፈቀደ ገዳማቶችን እንዞራለን። እግዚአብሔር ከፈቀደ እንግዲህ አንድነታችንን እንምንመሰክርበትን ህብረት አድርጋችሁ ማህበር መመስረት ይኖርባችኋል። መሰርታለን እንደ በደንብ ነው እንጂ ማህበር መሰረታችሁ የምትገናኙበትን ህብረት የምታደርጉበትን አንዱ ሲቸገር አንዱ የምትረዳዱበት የምትጠያየቁበት ቢኖራችሁ በጣም ጥሩ ነው። ትንሽ ከበድ ስለሚል ማለት ነው ከእስልምና መውጣት ቤተሰብ ማግኘት ትንሽ ከባድ ነው ባይዘይ